በመጨረሻም በእጅ ያስገባው ይሻላል። ያችን ብሪቱን ግን ከዚህ ቤት መንቅር እንድታስወጣል ይፈልጋለሁ። እንድች ብለሽ ሀሳብ እንዳገባሽ ትምጣ ብቻ ኮተቷን ሰብስቤ ከዚህ ቤት መንቅር አድርጌ ባላውጣት። ቤሪ። ምንድን ነው ቤሪ? ሰሞኑን ደግሞ በጣም ቅጫት አብዝተሻል። እና ታዲያ አንተ ምን አስጨነቀ? የኔ ማለት እንደሆነ ለአንተ ሙዚቃ ነው። እኔ እኮ የገረመኝ የፎርቱና ድጋሚ ሰራተኛ መሆኑ እንደዚህ ያንጨረጨረሽ ወይስ ሌላ ጉዳይ አለሽ? ል ለማንኛውም ውጭ እንደፈለጋችሁ ሰማኛለህ። እዚህ መኝታ ቤት ግን ድርሽ እንድትል አልፈልግም ችል። ደግሞ አልጋ ማንጠፉ እንደሆነ ያማር አለው። ይልቅ እስኪ ለማዬ የሆነ ለመወደድ ና ሞክሪ እስኪ፣ ከዚህ ሙድ ውጭ በናትሽ። ቆይ አይገባኝም። ለምን ራሷን ጠበቀሽ ነው? ንገረኝ። አረ አንቺስ በዛ ቤሪ፣ ኢሊፖፕ እንደጠባች ጻለች ከንፈርሽን ቀለም በቀለም አድርገሽ እንዲ ምን ማለት ነው? እስኪ ፍርቱናን ያት ይለ አንተ ላይ የሀትም ያንገበግበኛል። እሺ ያንገበግበኛል። ጥሩ ምራት ሁኚ ማለቴ ነው ጥፋቴ እሺ ቢያንስ እንኳን ምግብ ዝግጅት ተማሪ አልፈልግም። ይኸውልህ የምግቡ ጭስ እንፋሎቱ ፊት ይነበላሽብኛል። እናቴ ሁለቱ ብጉሩ እንኳን ነፍሴን እንዴት እንዳስጨነቃት እኔ ነው የማቀው። የማናባቱ ወንድ ነው ደግሞ ዛሬ ምራቴን ያስቀየመብኝ? ይሄ ምስክር ነው። ነው እንዴ? እኔ ደግሞ የእኔው ገልቱ መስሎኝ። የውሸት ሚስቱን ይለኛል እንዴ? ማለት እንደ ልጅነቱ እቃቃ መጫወት አምሮት ነው እንዴ? እኔ ምን አውቃለሁ። አባቴ ከክፍለ ሀገር ሊመጣ ስለሆነ ደግሞ ሚስት እንዳገባው ስለነገርኩት አንቺ የውሸት ሚስቱ ነኝና ተዋወቂልኝ ይለኛል። ቆይ ይሄ ከብደ የድመት አራዳ አይጥ ሰርቆ በላ አለ፣ ያ አራዳ ማለት ታውቂ የለ። ባንቺ የተነሳ ከፍተኛ ፉክክር ውስጥ አይደል ያሉት? ምናልባት በዚህኛው ነጥብ ካስቆጠርኩ ብሎ ከሆነስ በእርግጥ ምስክር በጣም ጥሩ ሰው ነው። ምን ነው ደግሞ ሰሞኑን አላየውም እንዴ? ያስቀየምኩት ነገር ይኖር ይሆን እንዴ? ወይ አንቺ ደግሞ ምን አድርገሽው ይቀየምሻል? የራሴን ስሜት ሳዳምጥ እንደው የሱን ስሜት ጎድቼው ከሆነ ብዬ ነው። ምስክር ካንቺ ጋራ ፍቅር እንዳለው አውቃለሁ። በምን አወቅሽ? ለምሳሌ አሁን የውሸት ሚስት ባልሹም፣ በዚህም ማወቅ ይቻላል። ግን እውነቱን ቢሆንስ? እውነቱን ቢሆን ሚስቱ ትሆኝ ነበር። ማለቴ የውሸትም ቢሆን አይመስለኝም። በሱ ቦታ ችግር ውስጥ ያለው ታዲ ቢሆንስ? እታለም ወይ ምን ለማወጣጣት እየሞከርሽ ነው? እና ለድሮ ባልሽ ሰራተኝነቱ እንዴት ነው? አልጋውን በደንብ እያነጣጠፍሽለት ነው ወይ? እሱን ሀሳቤን እኮ ተውኩት። ታዲ ግን አሁንም እየሰራችልኝ ነው ብሎ ነበር። አይ ይቅርብኝ። እኔ መጀመሪያም ብሄሪን ለማናደድ ብዬ ነው እሷ ናት የምትናደደው አሁንማ እኮ ጭራሽ ከመኝታ ቤቷም ንቅንቅ አትልም። ወይ ካልሆነ ቤቴ ነው ብዬ ፖሊስ ልጥራና ላስወጣት እንዲህ አስበሻል ፖሊስ መጥቶ እሷን ይዟ ሲወጣ ወይኔ ጉዲሽ ብሄር ወይኔ ጉዲሽ ብሄር ምን አባቴ ላርግበሽ ነው የቀረኝ እኮ ይሄ ብቻ ነው ብዬ ነው አቃጠለችን ሳቀች። ግለሽ አንቺ ብቻ ብርትት በየለኝ ፍርቱናዬ እ እንዳቃጠለችንማ ከስሯ ነው ነቅለን የምንጥላት። የማንሽ ይሉኛል የማል በላቸው። ብቻዬን ብቆይስ ምን አስጨነቃቸው? ወው ወይ ድምፅ ወይሽ! ለአንቺ እኮ ድምፅ አይነበር መሆን ያለብሽ። ወይኔ ወይኔ! ግን አምላኬ መቼ ነው እኔ አዳሜን የማገኘው? ቆይ እኔ እኮ ግራ ገባኝ። በቃ እንደዚህ ቆሜ ልቀር ነው? ምን አለበት አምላኬ? በቃ ይሆናል አይደለ? ዝርክርክ ያለም ቦርጫም፣ ምንም ይሁን ብቻ ትንሽ ገንዘብ እንኳን ካለው ይበቃኝ ነበር ይበቃ ይነበርኩ። እረ እኔ ከዚህ በኋላ ፊት አልመርጥም እስከ ዛሬ ራሱ ፊት እየመረጥኩ ነው እዚህ ምንም ሳላገባ እዚህ ሰው ቤት ገረዶኝ የቀረሁት። አሁንማ ጫ ጫ ራሱ እንዲህ ተገልብጣ ፊት ራሱ ባገኝ አልምረውም። አይይይ አረኔ ለምን ብዬ እናቴ። አይ ካገባሁ አይቀርማ ይሆን አላደለ ሲክስ ፓክ ያለው ደረቱ ሚያምር አላደል ስተኛው የሚመቸኝ ይሄ ቪ ምናምን የሚባለው መኪና ያለው ቢሆን ይሻለኛል። እን ያውን ብለ ባብስ ምን ያንሰኛ? ምንም እኳ አያንሰኝም። ወይኔ ጠባለች! ወይኔ ጉዴ ጠባለች እንጂ ምንም እኳ አያንሰኝም እውነት። ህልም በተቃራኒ ነው የሚባለው ነገር በእኔ ደረሰ። አናግርሽኝ የኔ ቆንጆ። ማማማማማማማ ናልቲ የእኔ ቸኮሌት ከለርሽ ደግሞ እንዴት አባቱ ነው የሚያምረው። ሽንቁት ይባላል ሸንቃጤ? ነው ያልከኝ? አይ ሸንቁጤ። አውቄ እኮ ነው በነገር ተንኮፍ ላድርግ ብዬ ነው። ጠቢ፣ አንቺ ቀልደኛ ነሽ እንዴ? እንዴ፣ ሸነቋቆርከኝ እኮ ሸንቁጤ። ለማንኛውም ስቤ ስሜ ጠባለች ይባላል። ማቆላመጥ ከፈልግ ጠቡሽ፣ ጠቡ፣ ጠባለች ነው ማለት ትችላለ። ወይኔ ጠባለች ስሜ እኮ ለማቆላመጥ አይመችም። እነ ብሪቱ እንኳን ቤሪ ሲባሉ። ብሪቱ ደግሞ ማነች? ቆይ ግን አንተ ራሱ ማነህ? ፍርቱናዬ እንዴት ነው ያማረብሽ ባክሽ! ሻንቂ ደህና ነህ? እንደምን አለሽ? ቆይ ኬት ነው የተከሰትከው? ያው ካለውበት መጣዋ። ችግር የለውም። እን ውስጥለታለ ይህን የጣምበላል ቆይ ግን እንዴት መጣክ? በአውቶቡስ ነው። በምን መጣለው ነው ብለሽ ነው? እቴ ተው ሸንቁዬ፣ የግድ እኔን ለማሳቅ እኮ ፍርፍርዬን ማሳቅ አይጠበቅብህም። እኔ የምልህ ሸንቁ፣ ይልቅ ቡናውን እንዴት እንዴት አድርጌ በምን ላፍላለህ? በስኒ ያድርጊው። ውይ ይቅርታ ዛሬ ጊዜ የለኝም። ነገ እረፍት ሰልሳቅ ቤቴን እንዴት አወቅከው? አክስቴ ናት። ከሩቅ አሳየች። አትገቢም ወይ ስላት እቸኩላለሁ አለች። ከአክስቴ ጋር ግን ጥሩ አይደላችሁም እንዴ? ደህና ነኝ፣ ደህና ነኝ። ግን ያው ከተገናኘን ስለትቆየን ነው። እኔ የምለው ባልሽ ስራ ነው እንዴ? ባልሽ? አዎ ባልሽ ባለፈው እኮ ነግረሽኝ ነበረ እምትሰሪበት ሰውዬ አገብቼዋለሁ ብለሽኝ እኮ መልስ ራሱ ካልጠራህኝ ብለሽኝ እኮ ነግረሽኝ። ለእናቴና አባቴ ነግሬያቸው እነሱ ከአሁኑ ያው ሽር ጉድ እያሉልሽ ነው። አንቺን መልስ ለመጥራት ከምሮ ናደው። ምን እያልክ ነው ሸንቁጤ? ችግር አለ እንዴ? ሳያችሁ ሁለታችሁም የደነገጣችሁ ትመስላላችሁ እኮ። ኧረ ተይ ትዬ፣ እሱማ ፍርቱናዬ ቤተሰቡን አኩርተሻል። ትንሿ ይህችን የእንቁ ፍልቃቄ የመሰለች ልጅ ከን ያገኘሻት በማማሙት እኔም ልጅ ጠቡዬ ቅድም ግን ድንገት ወደ ውስጥ ስገባ ማለት ነው፣ ቤት ውስጥ ገባ ብዬ ስመለከት ምናልባት ልቤን ምዛው ስትወለዊ አንስተሽ ይሆን? እንዲ አረ እንደው ለአንተስ የድመት አይን የመሰለ ቡና ነው ማፈላለሽ። አረ የምን የድመት ነው? የዶሮ አይን የመሰለ ቡና ነው እንጂ ይቅርታ ሸንቁዬ እኔ የሰው እንጂ የቡና ወፍራም ስለማልወድ እኔ ተጨንቄ እናንተ እዚህ ትጀናጀናላችሁ ለማንኛውም ይኸውልህ ሸንቁጤ አሁን ቡና ታፈላልሃለች ጠባለች እሱን ጠጥታ አክስቴ ጋር ትሄዳለህ ለምን እህቴ ያንቺ የእህቴ ቤት እያለ ለምንድን ነው አክስቴ ቤት ሂጅ የማድረው ይኸውልህ ሸንቁጤ ባሌ በጣም ሀይለኛ ነው በእርግጥ አማቼ በጣም ጥሩ ሰው ናት እናት በላት ግን እኮ በጣም መልካም ሰው ነው አባለች ዝም በይ ዝም በይ በቃ ቆይ ለምንድን ነው ዝም የምለው ለምንድን ነው ባልሽን ባሏዋላበት እንደዚህ የምታሳጩ ጥሩ ሰው ነው አቤት አቤት አቤት ውበትሽ ለካስ ከላይ ብቻ አይደለም ከውስጥ ፍልቅ ብሎ አለም ጉሎ ብሎ የወጣው ትወደዋለህ እኔ የምልሽ፣ አንቁዬ እንዴት ነው የሰሞኑ ቡናዬ እንዴት ነበር? ቆንጆ ቡና ነው ያፈላሽልኝ። የምንድን ነው ቆንጆ ቡና ነው ያበላሽኝ ማለት፣ ቁርስ የሚል ያጠጣሽኝ። የምር የቡና ገንፎ ነው ያበላሽኝ። እኔ በህይወቴ እንደዚህ አይነት ቡና በልጄም ጠጥቼም አላውቅም ላ ቡናው ራሱ እኮ ተለየሉም በቃ ሩጎ በዩ ይቅርታ እኔ እናንቺ በኋላ ውስጥ እናወራለን እሺ በቃ አሁንም ቆንጆ አድርግ ያፈላለሁ እሺ ወይኔ ጉዴ ወይኔ ጉዴ ቆይ ግን አንቺ ምን እያደረግሽ ነው በቃ አልቆልኛል አልቆልኛል ሁሉም ነገር ድብልቅልቁ ነው የሚወጣው። እኔ ግን ሲመስለኝ ከክፍለ ሀገር ስትመጪ በሰላም ገብቻለሁ ከማለትሽ ይልቅ አግብቻለሁ ብለሽ ነው የነገርሻቸው። ያኔ ከታዲጋ ተጋብተን ነበር። እታለም ናት ይሄን ነገር ቤተሰቦችሽ ማወቅ አለባችሁ ብላ እንድነግር ያደረገችኝ። ውይ ምን አለበት እንደፈራሁት ቢቀርብኝ ኖሮ። በቃ ችግር የለውም። ፍርፍርዬ አታስቢ። እራሷ አትዬ ታስተካክሏለች። እሺ አትጨነቂ ይመስለኝ አይዞሽ ፍርዬ። እኔ ምንም ነገር ተስተካክሎልኝ አያውቅም። አይዞሽ ተስፋ አትቁረጪ። አሁን እንዴት ነው የሚሄደው? ወንድም ገዚ አይዞሽ። እሱማ ትንሽ ቢቆይ እንደውም ጥሩ ምንድ ነው ብትዋች ደግሞ እኔ ተጨንቅ አንች ስቀልጃለሽ። እኔ እኮ ላንቺ አስቤ ነው። ፍርዬ እኮ እሱ እዚህ መቆየቱ ነው ለእኔ ያሰብሹ እኔ ግራ ገብቶኛል። እሺ አሁን ምንድነው የማደርገው? እኔ በዚህ ሰዓት ይመጣል ብዬ ሳላስብ እኮ ነው ድንገት ከቼ ያለብኝ። አይዞሽ፣ አንቺ አታስቢ፣ ሁሉንም ነገር እኔ ያስተካክለዋለሁ። እንዴት ነው የሚስተካከለውት ዓለም የእኔ የተመሰቃቀለ ህይወት። እናቴም አባቴም ካወቁ መቼም ሰው አይሆኑ። በተለይ እናቴ በእኔ ደስተኛ ነበረች። ቆይ አንቺ እስከ ዛሬ ስትደዊ ምንም ነገር አልነገርሻቸው? በየትኛው ድፍረቴ ነው የምነግራቸው? ዊታዲዎስ ዊታዲዎስ፣ እንደው የስራህን ህይወቴን እንዳመሳቀልከው፣ ህይወቴን ያመሳቅለው። እስኪ ተረጋጊና ስለመፍትሄው እናስብ። ውናስብ ምንድን ነው እንደዚህ ቀድሞ ሆድ መባስ? ለመሆኑ ወንድምሽ እዚህ ሊከርም ነው እንዴ? መጣው ባለም ቆየም አልቆየም ለእኔ ትርጉም የለውም። እኔ በዚህ ሁኔታ ባለሁበት ሳለች እሱ መምጣት አልነበረበትም። እድል የለኝም ድሮ ቶሎ የምመለስ አይመስለኝም። ፍርቱዬ ማለት እዚህ ልትኖር ነው እንደ የመጣኸው? ምን ነው የማላውቀው? ፍርቱና አሁን ሽብኝ ብኖር ምን ችግር አለው? ምን ቤት እኮ የእግዚአብሔር ነው። ምን ምን ምን ችግር አለው? ፍርቱዬ፣ አይደለም እኮ ሸንቁጤ። ምን መሰለክ፣ ያው እንዲሁ ሰው አበላሽቼ ነው የመጣሁት። ፍርቱዬ፣ ማለት ምን መሰለሽ፣ ፍርቱዬ መጠጥ ቤት ውስጥ እኮ ነው። ድንገት እኮ ነው ነካ አድርጓለሁ። ልክ እንደ እንደ ዶሮ ፍንገላላ አይደለም መሰለሽ ውኃ ቢያደርጉለት ምን ቢሉለት በቃ ግራ ተጋብቼ እኮ ነው ትቼው ወጣሁት። አልገባኝም፣ ጸጥ ስትል ሞተ ረረረ አልሞተም። አሁን ወደ ሆስፒታል ወስደውት ወደ ሐኪም ቤት ወስደውታልና ይሙት ይኑር አልታወቀም። ግን እኔ ሲመስለኝ በሕይወት እንዳለ ነው። ወይኔ የዲማው ጊዮርጊስ፣ እኔ አሁንስ ጭንቅላቴ ሊፈነዳ ነው። ቆይ ምን ስትል ነው እዚህ ነገር ውስጥ የገባኸው? አይ ውጣልኝ አልፈልግም ሂድልኝ የምትይኝ ከሆነ ከህቴ ቤት እወጣለሁ ነገር ግን ተመልሼ አክስቴ ጋር አልሄድም ቀጥታ እጄ ለመንግስት ነው አሳልፍ የምሰጠው ይሄ በጣም ከባድ ነገር ነው እታለም እኔ ለአንቺ ምንም ነገር ስለማልደብቅሽ ነው እንጂ ወንድሜ ወንጀል ሰርቶ መምጣቱን መናገር በጣም እንደሚከብድ አውቃለሁ ግን ደግሞ አውቆ አይደለም አይደል እሺ አሁን ምን እናድርግ ሰውየው ደህና ይሁን እንጂ ጉዳዩ በጣም ቀላል ነው በሽማግሌ የሚፈታ ነገር ነው ግን የተጎጁ ዘመዶች ወንድምሽን እንዳይጎዱት ትንሽ ጊዜ እዚህ መቀመጣ አለበት። እሱ እዚህ ከተቀመጠ ደግሞ ጉዴ ሊወጣኝ ላይ ላይወጣም ይችላል። እንዴት ነው? አይወጣውታለም የርካሁንም አብራኝ እየኖረች ነው። ይህንን ነገር በደንብ ሳስብበት ነበር። ታዲዎስ አሁን በደንብ በሚፈተንበት ጊዜ ላይ ያለ ይመስለኛል። ማለት ቆይ ምን አስበች ነው? ምስክር የውሸት ሚስቱኝኝ ሲልሽ ትዚልሻል እና በተቃራሉ ደግሞ ታዲዎስ የውሸት ባለእንዲሆንሽ እራቶች ምን? ይሄንንማ በፍጹም አላደርገውም። ታደርጊዋለሽ ፍርቱና፣ እንደውም እስከ ዛሬ ለበደለሽ ማካካሻ ይሆናል። ታደርጊዋለሽ። አላደርገውም አልኩሽ እኮ። ታለ ምናልባት ያችን ያቺን ቢራቢሮ ፈርተሽ ከሆነ እኔ ላስቆማት እችላለሁ። እንዴት ነው እሷን የምታስቆሚያት? ብቻ እንጂ በሀሳቤ ተስማሚ እንጂ፣ የእሷ ነገር ቀላል ነው። አልኩሽ እኮ ይሄ ነገር በፍጹም አይሆንም። ሲጀመር ደግሞ እሱ ራሱ እሺ አይልም። እናሲስ ከአንድ አንድ እሺ ይላል እንደ። ይሄጂ ከዚህ ጥፊ አይበቃም። አሁን ጥፊውን ምን አመጣው? እሰይ ይበልሽ። ከዚህ በላይ እንዴት ይበልኝ? ይሄንን ተለጥፈሽ ወሬ ተይ ብልሽ አልሰማ ብለሽኛል። ና እሺ፣ እንደዛ ከሆነ ይቅራ። ይዤ የመጣሁት ጮማ ወሬ ነበር፣ ይዤው ልመለስ በይኔኔኔ አንዴ ይዘሽው መተሻል። ወዴት ይዘሽው ልትመለሽ ነው? ላውራው እናለሁ ትትይዬ ብታዩ እስኪ አንቺ ልጅ ወሬሽን ከጫፍ ጀምሪው። ከየት ነው የጀመርኩት? ከመሀል ከመሀል ነው እንዴ። እና ብታይ ኧረ፣ የዛሬው የሚለይ ነው ብኛው። ሄሎ ማሬ፣ ምን ነው ድምጽሽ ልክ አይደለም። ድምጼ ነው እንዴ የገረመ? እኔም ራሴ ልክ አይደለሁም። ምንድን ነው የተፈጠረው? ይህን ያህል ቤት ውስጥ ዝሆን የገባ አስመሰልሽ እኮ። ምንድን ነው የሆነ ያለው? ታዲ እንግዲህ ያው እርምህን አውጣ ዝሆኑ ገብቷል። ምን ምንድን ነው የምትዩው? እኔ ምን አውቃለሁ። ያቺ የሚዳጉ ተከትሎ ይሆናል። ይኸውልሽ ቤሪ፣ ዛሬ መድኃኒትሽን በትክክል ዋጥሻ አይመስለኝም። መጋጋኝኮ ሰነቋቆርከኝ። ዲህ ብለህ እኮ ሸንቁ። እኔ የምለው ሸንቁ፣ ታዲያ ይኸውልህ፣ በፍቅር መውደቅ አይቻልም። በአይን ብቻ ነው ማሰማት ነው እንጂ። በነገራችን ላይ መጀመሪያ ይህን ቤት እንዳውቅ የረዳኝ ይሄ ወፍ እርግፍ የሚያደርገው ድምጽሽ ነው። ብልሽስ እስቲ አንድ ዘፈን ስፈኝልኝ። የማን ይሁንልህ? ያስጢፉ ይሻላል ዘፋኝ ነው እንግዲህ እሱ ዘፋኝ ነኝ ብሎ ነው። እኔም ደግሞ ገንዘብ ባገኝ አንድ ቀን ከሱ የተሻለ ዘፈን እንደምዘፈን በጣም እርግጠኛ ነኝ። ሸንቁዬ አንተ ደግሞ ከኋላ ኳይር ወይ ሞዴሉ ትሆንልኛል እሺ? ጎምለን ጎምለን ወንደል እያልክ ሽንቆጣ ግን አንደኛ ነሽ። እና ልበልልህ እስቲ፣ ሰምተን እንፍረድ። ሁሌ አይመቸኝም ማሬ፣ ሁሌ አይመቸኝም፣ ሁሌ አይመቸኝም ድንቡሽዬ፣ ሁሌ አይመቸኝም። አይ በቃ ወደ ዘፈኑ ትገቢ ታወጪ ነው ትገቢ ታውቃለ። ግን ዝም ብዬ ሳስበው ቲክቶከር ቦን በጣም ደስ ይለኝ ነበር። አማትና ምራት ግን ምንድን ነው? እዛ ብቻቸውን አበዙ ብቻቸውን ማውራት አበዙ አይደል። አስመለጥከኝ እኮ ድንቡሽ ከአንድ ጋዝ ቆሜ እኔም ምለው። እኔ እዚህ ከመጣው ጀምሮ እኔን የወደዱኝ አልመሰለ ቀለባቸውም የወደደኝ አልመሰለኝም። እንኳን አንተ ድንቡሽ፣ ሰርጎ ገቦች ራሱ ያው ተመሳስለው እየኖሩ ነው ሰርጎ ገብህ ሌላም እዚህ ቤት የሚኖር ሰው አለ እንዴ? በትክክል ልጅቷ ማን ናት? እኔ እንጃ። እኔን እዚህ ለስራ እንዳመጣችኝ እንጂ እሷ ለምን እዚህ እንዳለች እኔ አላቅም። ማዘር ደህና ዋሉ። ምን ነው ደነገጥሽ? እኔ ስገባ እየሰረቅሽ ነበር እንዴ? ኧረ እኔ አልደነገጥኩም። እንዴ ምራት ያስደነግጣል እንዴ? ማስደንገጥ ብቻ አማት እኮ ያስጨንቃል። ያው አማ ችላለሁ ብዬ ነው። ይቅርታ፣ ያው የሁለቱ ስም እንደሚምታታብኝ ያውቋርል። ለዛ ነው። ለማንኛውም ቤቴ ውስጥ ወፍራም እንግዳ እንደመጣብኝ ታውቂያለሽ? አው አይቼዋለሁ። በጣም ወፍራም ነው። እኔ እንኳን ወፍራም ያልኩት ለቤቱ ምን ያክል አስፈላጊ እንደሆነ ለመግለጽ ያክል ነው። እጅ ሰራተኛ ድሮም ድሮ አታስፈልግ ብዬ ነበር። ማለት ጠባለችም ብዬ ነው። እኔም ፍርቱናን ማለትሽ እንዳልሆነ ገብቶኛል። ፍርቱና እኮ እመቤት ናት ሙሉ እመቤት ምንም ያልጎደላት ሙሉ እመቤት ናት አንቺ ጎዶሎ እመቤት ነሽ እያሉ ነው እንዴ ያወራሁት ስለ ምራቴ ነው እንዲህ ማዘርናን የምንዎች ነ ወደ ጸቡ ከመግባታችን በፊት ስለ እንግዳው እናውራ እንግዳው የጠባ ልጅ ሳይሆን የፍርቱና ነው ወንድሟ ነው እዚህ ትንሽ ጊዜ ለመቆየት ነው የመጣው የፍርቱና ቤተሰቦች ደግሞ በአጠቃላይ የሚያውቁት ልጄ እንዳገባት ነው ግራ እንዳጋባት አያውቁ። የፍርቱና ምስኪን። አሁንም የትላንቱ ቅኝት ላይ ነሽ። እሷ ናት እንጂ ግራ ያጋባቸው። ቆይ ካልፈለጋት በግድ ነው እንዴ? ለነገሩ አንቺ አልገባሻለሽ እንጂ ነገሩ ከተቀየረ ቆይቷል። ዛሬ የተቀየረ ነገር አለ። ጠቡን ለሌላ ጊዜ እናቆየዋልኩሽ። እኮ ግን ማዘር፣ ልጆትን እየጎዱት እንደሆነ ግን ይታወቀውታል። የፍርቱና ወንድም ተመልሶ እስከሚሄድ ድረስ እሺ ማዘር። እኔ ምን ላድርግሎት? ምን ላድርጎት አረ ማዘርን የሚላድርግልዎት ነው ያልኩት። ታዲና ፍርቱና እንደ ጨርሱት ወሬውን ያመጣሁት እኔ ብዬ ነው ወይ አንቺ ትጨርሹ እና ባሏሁኑ ያስመስል ይሉ ነው። አሁኑ ነገሩን ጨርሹ። ሞቼ ቆሜ ቆመሽ አይደለም ወይ? ሞተሽ ይሆን እንዴ? እንዴ ጭራሽ ላሽፉብኝ ይፈልጋሉ። ምን ችግር አለው? ለአንድ ሁለት ወር ይህን መኝታ ክፍል ብትለቂላቸው። ቆይ ግማን ነው አሳብዷት ብሎ የላከሁት? ቤቱ የእኔ ነው የወይዘሮ ዘርፌ የማዘ ስልጣን ያለኝ እኔ ብቻ ነኝ። የቤቷ ባለቤት ዘርፌ ስለዚህ፣ ስልጣን ነውትን ተጠቅመው እኔ አሽቀጥረው ሊጥሉኝ ነው ማለት ነው? ያው እንዳየሽኝ፣ እንግዲህ አክባሪ ነኝ። እንግዲህ ለትንሽ ጊዜ ቢሆን ከጠባለች ጋር ተዳብላችሁ አብራችሁ ትሆናላችሁ። እንደ እኮ እኔ ከጠባለች ጋር አብሬ ልኖር? ምን ነው ካገኘሹ ጋር መዳበል ለምዶብሽ የለ። እኔ ላይ ያለው ጥላቻ እዚህ ድረስ ይደርሳል ማለት ነው። ትሰሚኛለሽ፣ እንግዲህ ምርጫ እንቺ ነው ከኔ ከዘርፌ ቃል እወጣለሁ ብለሽ ካልሽ የሌለብኝን ጭካኔ ታስተብሪኛለሽ። ቆይ ግን ለወንድምዬ ሁሉን ነገር ብነግረውስ? ሞክሪውና ያኔ ምን እንደሚከሰት ታይዋለሽ። ይልቅ እዚህ ቤት ያለሽን ኮተት በጊዜ ሰብስቢ። ለነገሩት አዲ በዚህ ሀሳብ አይስማማም። አንችም ጋር እናሲዝ። ቆይ፣ ምነው እዚህ ቤት ያላችሁ ሰዎች ለመበላት ቸኮላችሁ?